የአዲስ አበባ ደንብ ማስከበር ባለስልጣን ተናግሯል። ባለስልጣኑ በአዲስ አበባ ከተማና በአካባቢዋ የደንብ ጥሰቶችን ለመቆጣጠር ተሰማርተው በሚሰሩ ደንብ አስከባሪዎች ላይ ተደጋጋሚ ድብደባ እየተፈጸመባቸው እንደሆነም ተናግሯል። በዚህም ሕይወታቸው ካለፈ ሰራተኞች በተጨማሪ በድብደባ ጉዳት የደረሰባቸው ሰራተኞች ሆስፒታሎች ውስጥ እንደሚገኙም ባለስልጣኑ ሲናገር ሰምተናል። የባለስልጣኑ ምክትል ዋና ስራ አስኪያጅ አቶ ንጋቱ ዳኛቸው በባለስልጣኑ ስር ያሉት አብዛኞቹ ደንብ አስከባሪዎች ስራቸውን የሚከውኑት ህጉን በተከተለ መልኩ ቢሆንም ደንብ ተላላፊዎች ህግን በሚያስከብሩ ሠራተኞቻችን ላይ ድብደባ እየፈጸሙባቸው ነው ብለዋል። በዚህም ሠራተኞቻችን ከአካል ጉዳት እስከ ሞት ድረስ በሰዋዕትነት እየከፈሉ ነው ይላሉ። አሁን ባለው ሁኔታ በየክፍለ ከተማው ብትሄድ፣ በየአካባቢው ህገ ወጦችን ተነሳ ትነሳ በሚል ግብግብ፣ በዚህ ግብግብ ውስጥ ብዙ ኦፍሰሮቻችን ይደበደባል። በቁጥር ማትገልጻቸው ብዙ ኦፍሰሮቻችን ይደበደባል። ደንብ ተላላፊዎች ደንብ አስከባሪዎቹን ደግሞ በግሩፕ ሆኖ የሚደበድቧቸው ደግሞ አለ። የኛ ኦፊሰሮቻችን ተደብደቡ፣ በህይወታቸውም ያለፋሉ፣ በየሆስፒታሉ የሚገኙ አሉ። ህግን ስርዓትን እናስከብር ብለው የሚሰሩ ኦፍሰሮቻችንም ተደብደቡ ተቀጥቀው የሚመጡበት አለ። ስለዚህ እነዚህን ደግሞ ራሳቸው ራሱ ኦፊሰሩ እያዋጣን በተለያየ መንገድ ድጋፍ እያደረግን እየታከሙ ያሉ አሉ። ይሄ በግላጫ አለ ማለት ነው። ስለዚህ በዚህ አይነት ሁኔታ ስላለ ህብረተሰቡ እነዚህን አካላትን በቁጥር አልገዛም። አንዳንድ ደንብ አስከባሪዎች ሕግን ባልተከተለ መልኩ በመንገድ ዳር በንግድ የተሰማሩ አካላት ላይ የማዋከብ ፣ አካላዊ ድብደባ የመፈጸም እቃዎቻቸውን የመሰባበር ድርጊቶችን ሲፈጽሙ ይታያል። ደንብ ተላልፈዋል ባሏቸው ግለሰቦች ላይ የሚፈጽሟቸውን ሕገ ወጥ ድርጊቶች በተንቀሳቃሽ ምስል የተቀረጹ ምስሎችም በማኅበራዊ ሚዲያዎች ሲዘዋወሩ እንመለከታለን። ለመሆኑ ይህን ጉዳይ እንዴት ታዩታላችሁ? እነኚህን አካላት ተጠያቂ ከማድረግ አኳያስ ምን እየሰራችሁ ነው? ብለን ጠይቀናል። እንዳነሳው ካሉ ስምንት ሺህ ኦፊሰሮች ውስጥ እዛም እዚህም አንድም ሁለትም የተወሰነ አላግባብ የሚያደርጉ ድርጊት ይሆናል። ግን አብዛኛው ደግሞ ከዘጠና አምስት ፐርሰንት በላይ የሚሆነው ደግሞ ህብረተሰቡን በቀናነት እያገለገለ እየተደበደበም እያገለገለ፣ አሁን ህብረተሰቡ ውስጥ ጎልቶ የሚታየው አንድም ሁለትም ጉልትን ሲያፈስ ሊሆን ይችላል፣ ወይ ደግሞ ጋሪ ሲጥል ሊሆን ይችላል፣ ወይ ደግሞ አንድን የደም የተላለፈ አካላት ጋር ግብግብ ሲይዝ ሊሆን ይችላል። ያንን አይቶ ቀርጾም ያስተላልፋል። ነገር ግን ከተማችን የምትለወጠው ስርዓት ያላት ከተማ በህግ የምትመራ ከተማ ህገወጥ ተግባራትን የሚጠየቅ ማህበረሰብ ያለባት ከተማ ስታንዳርድ ሲቲ መሆን አለበት። ይህን በማድረግ ረገድ ውስጥ የእኛን ተብሰሮቻችን ስነ ምግባር በማነስ በማሰልጠን በማስተማር እንደዚህ አይነት ድርጊት የሚፈጽሙ አካላትን ደግሞ በመቅጣት እርምጃ በመውሰድ ጭምር መሆን አለበት። ስለዚህ አሁን ቅድም ያነሳቸውን የሚገኙትን ማንኛው ብረሰቡ የጠቆምንም ጥቆማ በ9995 ጥቆማ በደረሰን በተለያየ በምስልም ሆነ በጽሁፍ በመረጃ የሚልከን መነሻ አድርገን እነዛን እውነታውን አረጋግጠን በኦፊሰሮቻችን እርምጃ እየወሰደ ነው፣ እንደዚህ አይነት ድርጊት የሚያደርጉ አካላት። ዘ ሴም ታይም ደግሞ ሌሎች ደግሞ እንደዚህ እንዳያደርጉ ደግሞ ተደጋጋሚ የሆኑ ስልጠናዎችን የስነ ምግባርም የሰብዊ መብት አያያዝም የህብረተሰቡ ጋር የሚኖራቸው ተግባቦትንም ደግሞ የማሰልጠንና የማብቃት ነው። ስለዚህ የውስጣችን እናበቃለን። ማህበረሰቡ ውስጥ ደግሞ ልክ እንዳሁኑ አይነት ደግሞ ተባባሪና ባለቤት ሊሆኑ የማብቃት ስራ ከሰራን እንደዚህ አይነት ድርጊቶች አይከሰቱ። በከተማዋ በተለይ በትምህርት ቤቶች አቅራቢያ የሚካሄድ ዱ አዋጭ ድርጊቶች ማለትም እንደ ሽሻ ቤቶች፣ ቁማር ቤቶችና ጭፈራና መጠጥ ቤቶች ላይ የተደረገ ባለው ጥብቅ ቁጥጥር አሁን ላይ መቀነስ አሳይቷል፣ መሻሻልም አምጥቷል ሲሉ አቶ ንጋቱ ተናግረዋል። የከተማችን ገጽታ ከማበላሸትን ባሻገር ትውልድን የሚጎዱ በርካታ የሸራ ቤቶች እንደነበሩ ይታወቃሉ። እነዚህ በከተማዎች ውስጥ በአብዛኛው በሚባሉ አሁን ኮሪደር በለማባቸው ብቻ ሳይሆን በአብዛኛው ክፍለ ከተማና ወረዳ አካባቢዎች ሁሉ የማጽዳት ስራዎች ተሰርተዋል። የቤቲንግ ቤቶች ከተማዋን አጠቃላይ ዳር እስከ ዳር የወረሩበት በተለይ ደግሞ ታርጌት አድርገው ተማሪዎች ላይ ትኩረት አድርገው የነበሩበት አሁን ምንም ዜሮ በሚል ደረጃ ሁሉንም እንዳለ የተዘጉባቸው ሁኔታዎች አሉ። አረቄ ቤቶች አሉ። እነዚህ አረቄ ቤቶች ትውልዱን ከስራ ባህሉ እንዲታቀብ በማድረግ ሽባ የሚያደርጉትም እነዚህም ደግሞ በጠቃላይ አሁን ከፍተኛ ርብርብ እየተደረገ በአብዛኛው በከተማችን ውስጥ እየጸዱ ነው ያሉ። ስለዚህ ከተማችን ስታንዳርድ ያለ ስማርት ሲቲዝን ሲባል ዝም ብሎ ማሳመር ማስዋብ ብቻ ሳይሆን ትውልድንም ጭምር ማትረፍና ማዳን ስለሆነ እነዚህ አዋኪ ተግባራቶችና ትውልድን የሚገሉ ቦታዎች ላይ አሁን ማጠናከር እንቀጥላል። በአብዛኛው የማትር ስራ ግን ትኩረት ተሰቶ በአዲስ አበባ ከተማ የደንብ ጥሰቶችን በመከላከልና በመቆጣጠር ረገድ በተከወነ ስራ 69.8 በመቶ የደንብ ጥሰቶች እንዲቀንሱ ሆኗል ሲል ባለስልጣኑ ተናግሯል።